ሶላት ማብዛት የኢኮኖሚ ችግር ያለበት የህይወትበት ደሞዙ በረካ ያጣበት የላይፍ ስንክሳሮ ይበዛበት ሶላት ያ በጁማዓ ላይ ሹክ ልበላችሁ። በዛሬ መሰናዶ ደግሞ ዓለማችን ላይ ብቅ ብለው ካለፉት የእስልምና እምነት ተከታይ ባልሆኑ ምሁራን አንደበት የኛ ነብይ ሰለላሁ ዐለይሂ ወሰለም ምን ተባሉ ይሁን ስል ከብዙዎቹ ጥቂቱን ቆንጥሬ ሹክ ልላችሁ ወደድኩ። ከዴቪድ ሳሙኤል ማርጎሊት ከተባለ ፈላስፋ በመነሳት ታሪክን ጀምራለሁ። ይህ ግለሰብ የእንግሊካን ቄስ፣ የምስራቅ ታሪክ አጥኒ ደራሲና በኦክስፎርድ ዩኒቨርሲቲ የአረብኛ ቋንቋ ፕሮፌሰር ሲሆን በአንድ ወቅት ስለ ታላቁ ነቢይ እንዲህ አለ። ሰብአዊነቱ ዝቅተኛ ፍጥረታት ድረስ ይደርሳል። ወፎችን ከነነፍሳቸው ለኢላማ መለማመጃ መዋልን ከልክሏል። ግመሎቻቸውን መጥፎ አያያዝ የሚይዙትን ተከራክሯል። የምስጥ ኩይ ሲያቃጥሉ ባልደረቦቹን ገስጾ እሳቱን እንዲያጠፉ አድርጓል። ባረጀ ያፈጀ አመለካከት ምክንያት የሚሰሩ የማይረቡ የጭካኔ ተግባራትንና የጣዖት አምልኮን ጠራርጎ አስወግዷል። ከሱ መምጣት በኋላ ግመሎች አሳዳሪያቸው ሞቶ ከተቀበረ አሳዳሪያቸው መቃብር ላይ ታስረው በረሃብና ጥም እንዲሞቱ መደረጋቸው ቀረ። ቡዳን ለመከላከል ከብቶች ከመንጋቸው ተለይተው ደማቸው እንዲፈስ መደረጉ አበቃ። ዝናብ ለማዘነብ በሬዎች ጭራ ላይ የእሳት ችቦ አስሮ ከብቶች መካከል መለቀቁ ቀረ። አንድም ለተፈጥሮ የሙቀታቸው አንድም ከዝናብ ለመጠበቅ ፈረሶች ጉንጫቸውን መመታታቸው ቀረ። አህዮች ለምልክት በእሳት መተኮሳቸውና ፊታቸውን መመታታቸውም ቀረ። ዱሩንና ግመልን መርገም እንኳ ሳይቀር ከእሱ መምጣት በኋላ ተከለከለ ሲል ተደመጠ። ዶክተር ጎስቴቭ ዊል የተባለው ጀርመናዊ ምስራቅ ታሪክ አጥኝና፣ ኦርየንታሊስት ደራሲና ተርጓሚ ደግሞ ስለ ነብዩ በአንድ ወቅት እሱም እንዲህ አለ። ሙሐመድ ለህዝቦቹ አንጸባራቂ ተምሳሌት ነበር። ምግባሩ ንጹህና ጉድፍ አልባ ነው። ቤቱ፣ ምግቡ ሁሉ አስገራሚ ቅለት የሚታይባቸው ነበሩ። እጅግ ከመተናነሱ የተነሳ ባልደረቦች የተለየ መጠሪያ እንዲያበጁለት እንኳን አይፈቅድም ነበር። ራሱ መስራት የሚችለውን ነገር በአገልጋዮቹ አሰራም ነበር። ለሁሉም ሰው በሁሉም ወቅት መገኘት የሚችል ነበር። የታመምን ጠያቂ፣ ለህዝቦቹ የሚያዝን ነበር። የቸርነቱና ለጋስነቱ ዳርቻ አልባ የሆኑን ያክል ለህዝቡ ደህንነትም እጅግ ተጨናቂ ነበር። በመጨረሻም የእንግሊዛዊ የታሪክ ተመራማሪ ጸሐፊና የፓርላማ ባል የሆነው ኤድዋርድ ጊቦን እንዲህ አለ። የሙሐመድ መልካም ነፍስ መሳፍንታዊ ጉራን ተጸየፍ ነበር። የፈጣሪ ነቢይ ሆኖም በተራ ቤተሰባዊ ሥራዎች ሳይቀር ይሳተፍ ነበር። እሳት ያቀጣጥላል፣ ወለል ይጠርጋል፣ ወተት ያለብና ልብስና ጫማውን በስፌት ይጠግን ነበር። የባህታዊን ራስ ቀጭነትና ውጤቱን ቢረቅም የአረቦችን ቅንጦታ ለማመጋገቢያ ለችግር ችግር ለመኖር አልከበደውም። የሙሐመድ ትልቁ ስኬቱ በግልጽ ሞራላዊ ኃይል ላይ የተመሠረተ መሆኑ ነበር ይላል። የእኛ ነቢይ ምድርን ከረገጡ ሁሉ እጅግ የላቁ፣ የእኛ ነቢይ ከጨለማ ወደ ብርሃን መሪ፣ የእኛ ነቢይ የደግነትና የቸርነት ተምሳሌት፣ የእኛ ነቢይ የነቢያቶች ግርማ ሞገስ፣ የእኛ ነቢይ ለዓላማው ይጸና ጀግና የኛ ነብይ፣ ታላቅና ፍትሃዊ ዳኛ የኛ ነብይ፣ ግፍና ጭካኔና አባራሪ የኛ ነብይ፣ የፍጥረታት ሁሉ ምርጥ የኛ ነብይ፣ የሙሉ ስብዕና ምንጭ የሙዕሚኖች ጋሻ የፍቅር ተምሳሌታችን ሰለላሁ ዐለይሂ ወሰለም። ፊዳከ ነፍሲ ኡሚ ወአቢ ያ ሶላት አብዛት። ይህ ኢኮኖሚ ችግር ያለበት የህይወትበት ደሞዙ በረካ ያጣበት የላይፍ ስንክሳሩ ይበዛበት ሶላት ያ በጁመዓ ለይል ሹክ ልበላችሁ